በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍና በስሪንቃ እርሻ ምርምር ትልቅ አጋዥነት በስሪንቃ ቀበሌ ውላውሌ መስኖ በኩታ ገጠም በለማ 56 ሄክታር የ17 አርሶ አደሮች የበጋ ስንዴ ሰርቶ ማሳያ ከስሪንቃ ገጠር ከስሪንቃ ከተማና ከጎሽ ውሃ ቀበሌ የመጡ አርሶ አደሮች፣ የቀበሌ ባለሙያዎች፣ የወረዳ ባለሙያዎችና የስሪንቃ ምርምር ተመራማሪዎች በድምሩ ወደ 74 ተሳታፊዎች በተገኙበት የመስክ ጉብኝት ተካሂደዋል። ጉብኝቱን የመሩት የሀብሩ ወረዳ ግብርና ጽሕፈት ቤት የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ የሆኑት አቶ ተስፋይ ሲሳይ እንደገለጹት አርሶ አደሩን የኢኮኖሚ ችግር ለመርታት በሚያስችል መልኩ በ03 ስሪንጋ ቀበሌ በምርት ዘመኑ በተሸፈነው ማሳ 5.6 ሄክታር መሬት ላይ በበጋ ስንዴ በመሸፈን የምግብ ዋስትናን ለማረጋገጥ ፕሮጀክቱ አለሞ እየሰራ መሆኑን ገልጸው አርሶአደሮቹ ጥሩ ምርት ለመሰብሰብ በግብርና ባለሙያዎችና በምርምር ተቋሙ ባለሙያዎች የሚሰጣቸውን አዳዲስ ቴክኖሎጂዎችን በመተግበራቸው የተሻለ ቁመና ያለው የበጋ ስንዴ እንድናይ ያስችሎናል ብለዋል። እዚህ ፕሮጀክት ቀበሌያችን ላይ በተለያዩ ሰርቶ ማሳያዎችን እየሰራ አርሶአደሮችን እያሰለጠነ የተለያየ ድጋፍ እያደረገልን ስለሆነ በዚህም በእኛ ቀበሌ ላይ አምና ላይ በድንች ሰርቶ ማሳያ ሰርተን ነበር ተሞክሮም ተወስዶበታል በመቀጠል ዘንድሮ ወደ 5.6 ሄክታር የሚሆን መሬት ተለይቶ መጀመሪያ በስንዴ ልማት ዙሪያ ለ30 አርሶ አደሮች ስልጠና ሰጥቶልናል በመቀጠል ደግሞ 6 ሄክታሩ ሄክታሩ ከተለየ በኋላ ለአርሶ አደሮቹ ወደ 10 ኩንታል ማዳበሪያ እንደገና ደግሞ 17 ኩንታል የሚሆን የቀቀባ ስንዴ ዘር ድጋፍ አድርጎልናል አርሶ አደሮችንም በልዩ ልዩ ክትትል በማድረግ ከአረም ስራ ጀምሮ አራት ጊዜ አርሰው በአራተኛው ዘርተው እንደገና ደግሞ ያለውን የማኔጅመንት ሁኔታ እያያችሁት ነው። አረሙንም እስከ ሶስት ጊዜ ድረስ አርመዋል። አሁንም ቢሆን የምታዩት ወፍ ጥበቃ ሁሉ እየሰሩ ነው እና ምርታማነቱ እንደምታዩት እዚህ ደረጃ ደርሷል። ግን ፕሮጀክቱ ባለው ነገር ሁሉ ሰፊ ድጋፍ ያደርጋል፣ ክትትል ያደርጋል። የቀበሌ ባለሙያን፣ አርሶ አደርን ብሎም ደግሞ አጋር አካላችን የእርሻ ምርምር እኛ ጋር ሰርቶ ማሳያዎችን ሰርቷል። የመድኃኒት አቅርቦት ዳይሜቶት የሚባል መድኃኒት አቅርቦ ክትትል እያደረገ ነው። የባለሙያም ድጋፍ የነሱን ባለሙያ የእኛም ባለሙያ ሆኖ ሰፊ ድጋፍ እያደረግን ነው። ፕሮጀክቱ ሰፊ ስራ እየሰራ ነው። በአጠቃላይ ለ17 አርሶ አደሮች ድጋፉን አድርጎ እዚህ ውጤት ላይ ደርሰናል። ወደ መጀመሪያው ካያችሁት ወይም በእንቅስቃሴ የምታዩት ይሆናል። ባለ ሁለት መስመር እና ያው አሁን አርሶ አደሩ ወይም ግብርና ሪኮመንድ ያደረገው ማለት ማን ነው ምክረ ሐሳብ የሰጠው ሀያ በአርባ የሚለው ግን፣ አሁን አርሶ አደሩ ላይ የምታዩት አንድ አንዱ አርሶ አደር ቁልቁል የሚዘራበት ሁኔታ አለ። አንዱ አንዱ አርሶ አደር ትልም ካወጣበት ውሃ ከሚያጠጣበት ላይ ዘር የሚጥልበት ሁኔታ አለ እና እነዛ እነዛ አይነት አሰራሮች የተለያዩ አሰራሮች ናቸው አርሶ አደሩ እየተገበረ ያለውና ከዛ ክፍተት በመነሳት ለውሃ አጠቃቀምም የሚያመች ለሰብሩም ከአቋሙ አንፃር ማየት ትችላላችሁ። የአየር እንቅስቃሴም ሲኖር ሰብሉ የራሱ ጥሩ አቋም የሚኖርበት ሁኔታ አለና ከዛም አንፃር ከመሬት ምርታማነት ሀያ በአርባ ብዙ ጊዜ በተጠቀምን ቁጥር ለውሃ ማጠጫነት የምናውለው ማሳ የሚባክንበት ሁኔታ አለና የሰብሉን የመስመር ብዛት ወይም በአንድ መደብ መጠቀም ያለብንን ብናበዛው ከውሃ ማጠጫው መጠን አንጻር ብናገናኘው ምርትን አንደኛ የውሃውን ምርትን እንደዚሁም የውሃውን አጠቃቀም አቅም የመሬትን ምርታማነት ከመጨመር አንጻር ትልቅ አስተዋጽኦ ይኖረዋል። ጀምሮ እስከታች እነዚህ በተለይ ለአርሶ አደሮች ይሄ ክፍት ቦታ ሳይሆን እነዚህ የተለያዩ ትሪትመንቶች ወይም የሚጠኑ ጥናት ናቸው። የተለያየ የማዳበሪያ አይነት እንደዚሁም የተለያየ የዘር መጠን ያለው ነው። የነዚህ መስተጋብር ምን ይመስላል? ብዙ ጊዜ በመስኖ በምንጠቀምበት ጊዜ የአፈር ማዳበሪያ ከውሃ ከአፈር ውስጥ ካለው እርጥበት ጋር ቅንጅት ይፈጥራል። ስለዚህ ውሃ በደንብ የሚያገኝ ከሆነ ወይም ደግሞ እንደ ኖርማል እንደ ክረምቱ በዝናብ ከሆነ ምን ያክል ማዳበሪያ፣ በመስኖስ ምን ያክል ማዳበሪያ ያስፈልገዋል? ለምን ያክል የዘር መጠን አሁን በመስኖ ምን ያክል ለአንድ ጥማት ምን ያክል የዘር መጠን ተጠቅመናል፣ ወይስ ምንድን ነው የተመከረው የሚለውን በመስኖ እንደ አዲስ ጥናት የተደረገ ነው። ልክ የጥናት ተጠንቶ ውጤታማ የሆነው የዘር መጠንና የማዳበሪያ መጠን የሁለቱ ቅንጅት የተሻለው ቴክኖሎጂ ለቀጣይ በሰርቶ ማሳያ አሁን የትልም መጠኖች እንዳሉ ሆኖ ይሆናል ማለት ነው። ሌላው እንደዘራ ነው። ባለሙያዋ እንደተናገረችው ተናገረችው የራሽያ ሁኢታፊድ የምንለዋለን ወይም ክሽክሽ ስንዴን የሚያጠቃ ማለት ነው። እሱ ተከስቶበት ነበር። እሱን የመከላከል ስራ ሁሉንም ጠቃላ አድርገናል። ክሽክሽ ማለት ቻረንጓዷ እንዲርግፍ እርግፍ ስናደረግ እጃችን ላይ እንትን የምትለው ተባይ ማለት ነው። እሱን የመቆጣጠር ስራ ሰርተናል። እዚህ ላይ የምናየው የተለያዩ ዝርያዎችን 18 የሚሆኑ ዝርያዎች አሉ። ልክ እንደኛ እንደምንለያየው ሁሉ ዝርያዎችም ዝርያዎች ይለያያሉ። ስለዚህ 18 ዝርያዎች ለዛ አካባቢ ለመስኖ አገልግሎ ሊሆኑ የሚችሉ በምርታማነታቸው፣ በሽታ ከመቋቋም አንፃር፣ ፈጥኖ ከመድረስ አንፃር፣ ከሌሎች ከጥራት ጋር አንፃር፣ ከዳቦ ጥራት አንፃር ጋር ለመገምገም የ18 ዝርያዎች በመኸር የተለቀቁትን በመስኖ የመገምገም ስራ ነው የምንሰራውና እየተዛዛው ማለት እንችላለን። ስለዚህ ሄዳቸው ምናልባት ሄድ ነው የምንለው፣ ይሄንን ራሱ ማለት ነው ራስ በራስ አያያዛቸው ምርታማነቱ ሊገልጽ ይችላል፣ በፍጥነታቸው። ከዛ እንደገና ደግሞ በኋላ ከደረሰ በኋላ ዘሩ ተፈልፍሎ ምን ያህል ምርት አለው ምን ያህል ዱቄት ሊኖረው ይችላል የሚለውን የምንለካበት የምንገግብበት ስራ ነው። ስለዚህ ከዚህ የተሻሉ ዝርያዎችን ወደፊት ለአርሶ አደሩ የምናስታወቅበትና የምናሰራጭበት ሁኔታ ነው ያለው። የውላውሌ የመስኖ ማህበር የሆኑት አርሶ አደር ደመስ ሲያራጋው እንዳሉትም የምግብ ስርዓት ማጠናከሪያ ፕሮግራም ባደረገላቸው የምርጥ ዘርና የግብዓት ድጋፍ በመጠቀም ከዚህም ጎን በጎን ቨርሚ ኮምፖስት የተፈጥሮ ማዳበሪያ በአግባቡ በመጠቀም በአጭር ጊዜ ውስጥ ምርት ለማሳደግ የሚያስችል ስራ እየሰራ መሆኑን ገልጸው ለወደፊት ይህንን የተሞክሮ ለሁሉም አርሶ አድር በማስፋት ሁሉም ማሳ በበጋ ስንዴ በመሸፈን ምርትና ምርታማነትን በማሳደግ የእናንተ ድጋፍ ክትትል አይለይን ሲሉም አሳስበዋል። ደግም ኳየም ደግም ኳየም ኩሬ ሶስት ጊዜ ነው አራት ጊዜ አመላለስኩ፣ አረስኩ። እዛ በኋላ ረጅ አወጣሁኝ። ረጅ እንደጨረስኩ ውሃ ተመደው ዘርን አንጠበጠው ማዳበሪያን አንጠበጠው ውሃ አስከተው። እዛ በቀለ ወሁች እንዲነቃቀሉ ጠባበኩ። ያ ወዛውች ውሃ እየከለስኩ ኖርኩኝ። አይ አሁን ደሙ ለቅማ ደም ደረሰ። ይሁን እንደምትወሰኑ ወለዲ አሁንም ያወፈ እየጠበኩ ተበቁ ይገኛለሁ። በጣም ምርጥ ምርት ነው ማለት እዲ እንኳን ላልዘሩት አርሶ አደር ይቅርና እኔ ለዘራሁት ጧጧት በጣም ይመረከኝ አለው። ለቀጣይ እንግዲህ ከሆነ ሰው እየለመዱ ያለው ለቀጣ ስንዴ እና ለማን እንጠቀማለን። ደግሞ እንደዚህ ወረሞየመተባብሮ ቢልልና ጠቅላላ ሰባ ስምንቱም ስንዴ አድርገን ላይ ዘርተን እንዲታቂ ወይም እሸት ላይ የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ የሆኑት አቶ ስፋይ ሲሳይ በቀጣይ ይህንን ጥርጅታዊ አሰራር ማጠናከር በባለሙያዎች የሚሰጣቸውን ድጋፍና ክትትል በአግባቡ በመተግበር ምክረ ሀሳባቸውን በመቀበል ሰርቶ ማሳያውን ለሌሎች አርሶ አደሮችን በማስፋት የስንዴ ምርትን በእጥፍ ማሳደግ አለባቸው ሲሉ መልዕክትም አስተላልፈዋል።